አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ለጊቲሜት ነው፣ ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ለጊቲሜት ነው። መምህሩም አለው፣ ለጊቲሜት ነው። ሚዲያም አላችሁ፣ ለጊቲሜት ነው። እኔም አለኝ፣ ለጊቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው? ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ ያስፈልጋት። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮው ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል። እና ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ፣ ሁላችንም የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ግን ከስክነት ከውይይት፣ ከምክክር ከየት እንደምናመጣው ከማሰብ ውጭ መልስ አይገኝለት። እንዲሁ በጩኸት ብቻ የሚመለስ አይደለም። ሰክነን ማሰብ አለ። ብንጮህና ብናበላሽስ እናጠፋዋለን እንጂ አናለማው። የጀመርናትን ጭላንጭል እናውድማታለን እንጂ ውጤት አናመጣበት። ለዚያም ሰክነን እንወያያለን። በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን። ትክክለኛ ጥያቄ ከስሁት ሳቢዎች ጋር ሲቀላቀል ስሁቶቹን እያጠፋን ትክክለኛውን ደግሞ ደረጃ በደረጃ እየመለስን ሙቪንግ ታርጌት ቢሆንም ሰምሀው ያለውን መከራ እየቀነስን በመሄድ ኢኮኖሚውም እያደገ ኢንፍሌሽን የቀንስበትን መንገድ እንከተላለን ብዬ ነው የማስበው ነው። እዚሁ የኢኮኖሚ ጉዳይ ላይ እስኪ ቆይታና አድርግ ትንሽ ዘለግ ያለ ክቡር ጠቅላይ ሚኒስትር ኢትዮጵያ እየተሟላ ማክሮ ኢኮኖሚ ትግበሯን ተቀላቅላለች። እንግዲህ በቅርቡ ይህንን ሪፎርም ተከትሎ ግን የሚነሱ ትችቶች አሉ። ይህ ሪፎርም በተጽዕኖ የመጣ ሪፎርም ነው እንጂ ኢትዮጵያዊ ሪፎርም አይደለም የሚሉ ሀሳቦች ይተነዘራሉ። እዚህ ላይ ምን ይላሉ? ሰው ማንም ሰው ምግብ ከማዘዝ በፊት ሜኑ ማገላበጥ አለበት። ስለ ራቦ ብቻ ሬስቶራንት ሄደው ምግብ ምግብ አይለም። ወይ ሽሮ፣ ወይ ምስር፣ ወይ ቀይ ወጥ ይላል። ሜኑ ማየት አለበት። የተቸገረ ሰው ለችግሩ ማስታገሻ የሚሆነው ነገር በሆነ ሌቭል ማወቅ አለበት። እኛ ኢኮኖሚክ ሪፎርም ኢትዮጵያ ያስፈልጋታል፣ ያለችበት ሁኔታ አደገኛ ነው ያልነው አይኤምኤፍ የሚባል ተቋም ጋር መነጋገር ሳንጀምር ነው። በነገራችን ላይ ቢሮ ገብቼ የመጀመሪያው የኢህአዴግ የብልጽግና ለ የኢህአዴግ ስራ አስፈጻሚ ስብሰባ ኢኮኖሚክ ከፈት የሚል ውይይት ነበር የመጀመሪያው። በዛ ጊዜ ነው ጥቁር ይሁን ነጭ በአካል የማግኘት እድል አልነበረኝም። ሁለተኛ በመደመር መጽሐፍ ላይ ቁልጭ ተቀምጧል። ኢኮኖሚያችን ቅድም ዳቁን ተሳስሯል። ገንዘብ ኦቨርቫሊውድ ሆኖ ከዓለም ጋር ሊያገበያ በማይችል መንገድ ታንቆ ኢንቨስትመንት በከፍተኛ ደረጃ እንዳይመጣ አድርጎ በተጨናነቀበት ሁኔታ የሆነ ነገር ካልተፍታታ በቀር ነገሩ እንደማይቀጥል ይታወቃል። እና በቀጥታ ከአይኤምኤፍ ወይም ወል ባንክ የሚያያዝ ጉዳይ ሳይሆን የእኛ ችግር የእኛ መከራ ሜኑ ማገላበጥ ግድ ብሎት ነበር ሜኑ ስናገላበጥ ግን በአንዳንድ ሰው ባህሪ እንደምታቂው ቀጥታ ከሜኑ ላይ ያለውን አንብቦ አያዝም ሽሮ መርጦ እንደሆነ ሽሯችሁ ግን እንዴት ነው ይላል ሽሯችን እንደዚህ ነው እንደዚያ ነው ይባላል ከሽሮ ይልቅ ምስር ብታዝ ይባላል ሹሯችን ያደረነው ትኩስ ይሻልሃል ይባላል። ሜኑ ቢያይም ሜኑ ቢያገላብጥም አስፈላጊ ሆኖ ሲገኝ ደግሞ ምክር ይጠይቃል። እኛ መክፈት እንዳለብን ስናምን በጣም በስፋት በስፋት ትምህርት ለመቅሰም ሞክረናል። ለምሳሌ በአፍሪካ ውስጥ ሪፎርም ከሰሩ ሀገራት መካከል ናይጄሪያ አንዷ ናት። ግብፅ ሁለተኛዋ ናት። ደቡብ ሱዳን ሶስተኛዋ ናት። ናይጄሪያ እና ግብጽ የተሻለ ኢኮኖሚ በንጽጽር ከፍ ያለ ጂዲፒ ያላቸው ናቸው። ሳውት ሱዳን ደግሞ ዝቅ ያለ ኢኮኖሚ ያላት ናት። እኛ ግን ከፍ ከፍ ካሉት ተምረን ዝቅ ያለችው አታስፈልገንም አላልንም። ሶስቱም ጋር ደሌጌሽን ልከን እንዴት ጀመራችሁ እንዴት ሰራችሁ ምን ገጠማችሁ ብለን ከደቡብ ሱዳንም ከግብጽም ከናይጄሪያም ትምህርት ቀስመናል። ከእነሱ ብቻ አይደለም፣ ከአርጀንቲናም ተምረናል። በርካታ በኛ መሰል ችግር ውስጥ ኖረው ወደ ሪፎርም የገቡ ሀገራት ትምህርት ለመቅሰም ሙከራ አድርገናል። ከአይኤምኤፍ ጋር ተወያይተናል። ከወርልድ ባንክ ጋር ተወያይተናል። ከኢኮኖሚክ ማህበራት ጋር ተወያይተናል። በኢኮኖሚ ዙሪያ ትንታኔ ከሚሰጡ ተቋማትና ግለሰቦች ጋር ተወያይተናል። ከብዙ ሀገር መሪዎች ጋር ተወያይተናል። ኤክስቴንሲቭ የሆነ ውይይት ተደርጎበታል። ከዚያ ሰብስበን ትምህርት ወስደን የእኛን ችግር አገናዝበን ሆም ግሮን ሪፎርም አንድ ሆም ግሮን ሪፎርም ቱ ብለን በሰራ ነው ላይ ነው የከፈት ነው እንግዲህ ኮሮና ባይመጣ ይቀድም ነበር ይሄ ጉዳይ ባይዘው ሆም ግሮን ሪፎርም አጀንዳ ዋን እንደሚታወቀው ደሞዝ መክፈል አልቻልንም ችግር አለብን ቴን ቢሊየን ዳላር ከዛም ከዚህ ማመተን ኢኮኖሚውን ትንሽ ማስተንፈስ አለብን ነው አሳክተነዋል እኮ ያን ባናደርግ ኖሩማ ዛሬ ከመነጋገርም አንችልም ሆም ግሮን ሪፎርም ቱ ላይ ስንደርስ ግን በዛ ልክ ሪሶርስ ልናገኝ ደግሞ ሌላ መንገድ ይፈልጋል ለኢኮኖሚክ ኦፕን አፕ የተገባበት ዋናው ምክንያት የታጨቀውን የተሳሰረውን የተቆላለፈውን ኢኮኖሚ ከፈትፈት አድርጎ በር ከፍቶ ነገሩን ለማየት ነው። እኛ አንድም ቀን ሆም ግሮን ሪፎርም አጀንዳ ስንል የማክሮ ኢኮኖሚ ሪፎርም ስንል የእኛ ሪፎርም ኤንደሚክ ነው ብለን አናቅ። የሰው ትልቁ ችግር ይሄ ነው። ኤንደሚክ የሚባለው ልክ እንደ ጭላዳ ዝንጀሮ እንደ ዋሊያ አይቤክስ በኢትዮጵያ ብቻ የሚገኝ ነገር ማለት ነው። የኛ ሪፎርም ተጀምሮ እስኪያልቅ የኛ ነው። ማንም ሰው አልገባበትም፣ ከማንም አልተማርንም፣ ኤንደሚክ ነው አላልንም። ኢንዲጂኒየስ የሚባለው ግን ጥቁር አንበሳ ኢትዮጵያም አለ ጥቁር አንበሳ ሱዳንም አለ ጥቁር አንበሳ ኬንያም አለ። የአፍሪካ ዝሆን የሚባለ ኢትዮጵያም አለ ሌሎች ሀገሮችም አለ። እነዚህ የአፍሪካ ዝሆኖች በሆነ በሆነ ነገር መልካቸው ምናምናቸው ዲፍረንስ ያለው ሊሆን ይችላል። እየተቀራረበ ግን የአፍሪካ ዝሆኖች ናቸው። ኢንዴሚክ አይደሉም፣ ኢንዲጂኒየስ ናቸው። እኛም ጋር አሉ፣ ኬንያም አሉ፣ ሰሙዌር ዩጋንዳም አሉ። በየሀገሩ ከመልክዓ ምድሩ ጋር የተዛመደ ለውጦች ይኖራቸዋል፣ ግን የአፍሪካ ዝሆኖች አንድ ፋሚሊ ናቸው። እነዚህ ኢንዲጂነስ የሚባሉት እንስሳት አይነቶች እኛ ጋም ያሉ ላም ጋ ያሉ ሲሆኑ ማለት ነው። ለምሳሌ ደግሞ ኤክሶቲክ ይባላል ከውጭ እንዳለ አምጥተን እኛ ጋ የምናደርገው ባህር ዛፍ ለምሳሌ ኤክሶቲክ ነው ይባላል። እኛ አገር አገር በቀል አደለም ከሌላ ቦታ መቶ የተተከለ ነው። የእኛ ለውጥ ኤክሶቲክ አደለም። ከሌላ ቦታ እንዳለ መጥቶ የተተከለ አደለም። ኤክሶቲክ ቢሆን ይሄ ለውጥ አያመጣውም። እንዳለ ከአይሜፍ ቀርተን ከከበደ ቀርተን ብናመጣው አያመጣውም። ቢኮዝ አይኤምኤፍ ስለ ኢትዮጵያ ያለው እውቀት ሊሚትድ ነው። የሚያውቀውን ያውቃል። በርካታ ጉዳዮች ግን አያውቅም። ከእነሱ ብንቀዳው ባዕድ ዛፍ ነው የሚሆነው እንጂ ሀገር በቀል ዛፍ አይሆንም። የለም አይኤምኤፍ ቢባል ድርሻ አይልም። ይሄማ ኤንደሚክ ነው፣ ጭላዳ ዝንጀሮ ነው ደግሞ ካልንም፣ የምንጠብቀው ሪሶርስ ስላለ እኛ ጀምርን የምንጨርሰው ሪፎርም የለም። እሱም ስተት ነው ግን ኢንዲጂኒየስ ነው መሰረቱ የኛ ነው፣ ፍላጎቱ የኛ ነው። ያቃሉ በዚያ መንገድ አልፈዋል ካልናቸው ሰዎች ደግሞ ትምህርት ተቀስሟል። ከራሳችን ፍላጎት እና አቅም ተነስተን ከሌሎች ተምረን የሰራ ነው ስራ ነው። ለምሳሌ አይኤምኤፍን ብቻ ላንሳ። አይኤምኤፍ የኢትዮጵያን ሪፎርም የእኛን ሀሳብ ከተቀበለ በኋላ አንዱ ያመጣው መከራከሪያ የኢትዮጵያ ሪፎርም 7.5 ቢሊዮን ዳላር ካገኘ ሊሰራ ይችላል ሊከወን ይችላል።